ትንቢተ ዘካርያስ ምዕራፍ አራት ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮው በራሱ ላይ ነበረ፣ ሰባትም መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች ሰባት ቧንቧዎች ነበሯቸው። ሁለት የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው በአጠገቡ ነበሩ። አልሁ። ከእኔ ጋር ይነጋገረው ለነበረው መልአክ መልሼ ጌታ ሆይ እነዚህ ምንድን ናቸው? አልሁት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን? አለኝ እኔም ጌታዬ ሆይ አላውቅም አልሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለ። ሰዎችም ሞገስ ሞገስ ይሆንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደ ላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸዋል፣ በዘሩባቤል እጅ ቱንቢው ቱምቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድን ናቸው? አልሁት። ሁለተኛም መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለት የወይራ ዛፎች ምንድን ናቸው? አልሁት። እርሱም መልሶ እነዚህ ምን እንደሆኑ ምን አለኝ? እኔም ጌታ ሆይ አላውቅም አልሁት። እርሱም በምድር ሁሉ ጌታ ጠገብ የቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ።